ን ደናቁርት ነው የሚጠቀሙት። አንዱ ነገር ካልገባቸው ወይ ደግሞ የነሱ መሀይምነት በጣም ከተለጠጠ፣ ለዚህማ ያማራ ደብተራ አስራ የለ እና አሁን ዘንድሮ ፈረንጆችም ወደዚህ እየመጡ ነው። የሚጎርማቸው ከዱንጋጤ ከሁራት ከመንቆጥቆጥ የተነሳ ይሄ በሰው አይምሮ እንዴት ይሆናል? በኒኩለር ነው። በነዳጅ በነዳጅ ኃይል ነው ሚሳኤሎች በዓለም ደረጃ የሚንቆሳቀስ ሯሽ አሁን የሰራችው ክሩዝ ሚሳኤል በኒኩለር ኒኩለር ውስጥ ራስ ወራስ እያብላላ ዝም ብሎ መሽከርከር ነው ነዳጅ ያለቀብኝ ናፍጣ ቤንሱል ምናምን እንደ ሰፈር ባጃጅ አይደለም እንደኛ ሰፈር ባጃጅ አይደለም ስለዚህ ይሄ ከአይምሮ በላይ ነው አሜሪካኖች እኮ ለዚህ ሃይፐርሶኒክ ሚሳኤል እኮ እየሞከሩ እንደ ሰፈር ችቦ ይወድቃል በየጊዜው ይወድቃል ይወድቃል ለዚህ ሃይፐርሶኒክ ሚሳኤል ምንድን ነው እያለ እንዴት ነው የሚሰሩት? ኢራኖቹ ሰርቶታል፣ እንደምታውቁት ሰሜን ኮሪያኖቹ ሰርቶታል፣ እንደምታውቁት ቻይናዎቹ ሰርቶታል። በአሜሪካኖቹ አቅም ግን ሃይፐርሶኒክ ሚሳይል ሊዶሮ ሰበት አልተቻለም። ራሺያኖች ኮርማቻል። እንደ ጦስ ዶሮ ዓለምን የሚሽከረከር ነው በላ። እንደ ጦስ ዶሮ ምን ነው ይሄ? ጥንቆላ ነው ይላል፣ እንደ አበሻ መሀይም

አለው ቃም ጌታ ጌታ አለው የነ ጌታ እኔ በጣም ሁልጊዜ ግዜ የሚጎርመኝ የራሺያ ሕዝብና የኢትዮጵያ ሕዝብ ቁጥር አንድ እንደሆነ ተቃላቸው በታሪክ በብዙ ነገሮች እንደምንመነሳሰል መነሳሳት ዛሬ የሰማይና የምድር ያክል ነው። ልዩነቶች የሰማይና የምድር የሰማይና የምድር እኛ ሞት ሀያ ሺህ የሞተ ሰው ላሻ ሰሽ ከእነሱ ሞት አርባ ሺህ አካባቢ ናቸው። እነሱ አለምን እንደዚህ ያንቆጠቅጣል። አለም በምን ወይኔ ወይ ሎኬ ደሞ ዛሬ ምን አመጡብን፣ ደሞ ነገ ምን አመጡብን? ለዚህ ሞተት እና ልኩ እንደ አበሻ ማይ ሞች ኢትዮጵያ ውስጥ የሆነ ነገር ብዥ ያለበት ድንቅርና ከፍ ያለበት ሰው ግራ ሲገባ ምንም አይልም። ለዚህማ ሞተት ነው፣ አይደለም እውቀት አንተ ዶ እንትን ማሃዩን ቆርቆ እንዳስለንክ ነው። እነት ምን ወይ ነው? ጥንቆላም አይደለም ሞተትም አይደለም አስማትም አይደለም። መንፈሳይም ተአምራ አይደለም ስጋይ ተአምራ አይደለም እውቀት። እና አንተ ያልገባህ ነገር ሁሉ ጥንቆላ ሊሆን አይችልም። አንተ ያልገባህ ነገር ሁሉ ሞተት ሊሆን አይችልም። አንተ ያልገባህ ነገር ሁሉ የሆነ ትንጉርት ሊሆን አይችልም። አይመሮን አለማሰርቱ አንፎረንጀች እዛ ደረጃ ደርሳ ለዚህማ ሞተት ነው ማለት ትንሽ ነው የቀራቸው። አንሊሚትድ ሬንጅ ማለት ይዞ ጎን ናህል ዝም ብሎ ባናቱ ላይ መሽኮርከር ነው። በሰዓት እኮ የነገታ አንድ የተተከሰ ቀጦ ላ በአንድ ሰዓት ስ በአንድ ሰዓት ስ ኢትዮጵያ ምድር ውስጥ የፈለገበት ይወርዳል። አንተ ኮዚ ደብረዘይት እሳት ገባ እሱ ከፈለገ አድዋ ወርዶ ነዷል። ከፈለገ ሱዳን ካርቱም ገብቶ እሳት ከፈለገ ጅቡት ይገባል፣ በአንድ ሰዓት ስጥ ነገር ግን ይሄ ግን አንሊሚትድ ነው፣ መውደቂያም የለውም። ዝም ብለህ ሰው ከፈለገ አንድ የተኩሱትና ራሽያ ናቸው። እንደ ጠስ ዶሮ በላይ ላይ ሲሽኮረኮር፣ ሲሽኮረኮር፣ ሲሽኮረኮር ይከርማል። ለምን በኒኩለር ሪያክቶር ነው ለዚህ ጉልበትም ያገኘ ኃይሉም ያገኘው ግፊቱም ያገኘው እና በጣም አስደናቂ ነው። አስደናቂ ያስቆናሃል። በእርግጥ ኢትዮጵያ ውስጥም ለረጅም አመት ኒኩለር እያብላላ ነው። እሱም የብሄር

ድሮ ቫንዳም ጋር በተገናኘ ሸዋዚንገር ጋር በተገናኘ ያያችሁት ፊልም እሱ እውነት አይደሉም። እሺ፣ ወልጅነት እዚህ የተሰነቁረባች ነገር አውጡት። አለም እንደዚያ አይደለም። አሁን አለም በእውቀት የፈረጠመው በቴክኖሎጂ የፈረጠመ ሌሎች ሀያላን መጥተዋል። ስለዚህ የሆኑ ጉልቤዎች ከሰማይ ተወርውረው ሁሉም ቀጥቅጠው የሚገዙ አይምሰላቸው። ዓለም አቅጣጫውን ቀይራለች። እኛ ብቻ ነን እኛ ብቻ ነን እንደ አክሱም ሀውልት ተቶክለን የቀረን እንጂ ዓለም ሌላ ተረክስ ጎብታል እና በተቻለ አቅም ከንቅልፋችን እንንቃቃ። ውሃ እንረጫጭ። ተኝቶ ነው ያለነው ወገኖች እንረጫጭ። ህዝቡ እርሱ እርሳችን ውሃ ተረጫጭተን ከንቅልፋችን መንቃት አለብን። አሁን ያለንበት ሁኔታ በጣም አሳሳቢ የሚባል ደረጃ ነው። አሳሳቢ የሚባል ደረጃ ነው ያለነው። አለም ሌላ ታሪክ ውስጥ ነው ያለ። ሌላ ታሪክ ውስጥ ነው። አሜሪካ ነች፣ ሩሲያ ነች፣ ቻይና ነች፣ ሶማሊያ ነች፣ ጃፓን ነች። አለም ሌላ ታሪክ ውስጥ ነው ወገኖች። እኛ አሁንም የዘር ፖለቲካ ነው አንተ ምንድን ነው ብሄረ ሎኒ አማራ አንተስ? ኦሮሞኒ? አንተስ ትግራዋይ ወስማ የሰው ብሄር እኮ ይጎረመናል። አንተ ብሄር የታገር የሰው ማንነት የሰው ሞንደር የሰው ቆበሌ የሰው ጎጥ የሰው እንትን እና አለም ዛሬ ሌላ አልምቱ ድሮ እንችላል አልምቱ ድ አይዞ ጎነንም ይሄ ስንቱና ስንት ሺ ኪሎግራም የሚሆን ክብደት ያለው ነገር አስራ ሁለት ሜትር እኮ ነው። ተመልከት አስራ ሁለት ሜትር ሁለት ታታሊ ያክል ትንሽ ነገሩ አ ሁለት ተሳቢ አንዱ ተሳቢ ለው ተጎታች ተሳቢ መኪና ከነ ተጎታች ይህን የሚያክል ሚሳኤል ክሩዝ ሚሳኤል ኒኩለር ተሸክመ